ወገኖቻችን ሙስሊሞች አብረን ነው የኖር ነው አብረን ነው የኖር ነው እንደ አብረን ይህን ያህል ዘመን ኖረናል። እንደ ግማሹ ክርስቲያን ነው፣ ግማሹ ሙስሊም ነው። ያንን ወገን እንዴት ያደርገዋል? ሊለያዩዋቸው ሊከፋፍሏቸው የሚጥሩ አሉ። አትስሟቸው አትስሟቸው። ኢትዮጵያውያን ናችሁ። በኢትዮጵያነታችሁ እመኑ፣ በኢትዮጵያነታችሁ ኩሩ። አንድ አስታውሳለሁኝ በስታ ስምንት ዓመተ ምሕረት ነው። ሐዋሳ ሳለሁ አሩሲዎችና ሲዳማዎች ሲዳማዋ ጥቁር ውሃ ምትባል አለች ቦታ እዛ ተሰብስበው አማራን እናጥፋ አሉ። አማራን እናጥፋ በደርግ ጊዜ ነው። አማራን እናጥፋ አሉ። አንድ ትልቅ ሽማግሌ ቆሙና ሽማግሌ አያጥፋ ሽማግሌ ትልቅ ነው። አዎ ተሰአሎ ለአቡከ ወይነግረከ ነው የሚለው በመጽሐፉ ሽማግሌ አማራን የምናጠፋው ከጀምረን ነው አሉ። እኛ በአካባቢ ያለውን ነዋ አሉ እደ እናጥፋታን ከአስመራ ከትግራይ ከጎንደር ጀምረን እያጠፋን እንምጣ አሏቸው። አሁንም መልስ ለማሳጣት ነው የማ እንዴት ይቻለናል በየተስ አልፈን እንዴት ብለስን ሄደን ብለው በዚህ ስብሰባው ፈረሰ፣ ቀረ ማለት ነው። እና ሲዳሞን ወደ መንገድ የሰራ ትምህርት ቤት የሠራ ልማት ያቋቋመ ማረኛውን ያስተማረ ሁላችን በዙ ጊዜ በዛ ኑረዳል ራ አማራ ለወራ ሞተ ገዛ እንጂ አማራ ወረሞን አልገዛም። የዛ ነ ወዛ የሚያገለግለው አማራ ነው። ይካ ኦሮሞቹ አልነቃም፣ ከኦሮሞቹ አልነቃም። አዎ መሪዎች፣ እባካችሁ ይብቃችሁ። መሪዎች ቢበቃቸው ምን አለ? ለህዝቡ ብታስቡ ምን አለ? እግዚአብሔር ለሀገራችን ሰላምን ስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል። እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው። የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት ልንድገም። ቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ

አደራችሁን ወንድሞቻችን፣ ልጆቻችን፣ አባቶቻችን ያየር ሰላሙን ስትለማይ